ዘጠነኛውን ክፍል ነው። ምን ነው ምን ሆነ፣ ነው ደህና መሸሽ? በደህና ነው አመሸሁ። በጊዜ እመጣለሁ ብለህ ወጥተህ እንደዚህ አምሽተህ ትመጣለህ? ይቅርታ ካመሸሁ። ለማንኛውም የሄድክበት ጉዳይ ተሳካ? የቱ? የቱ? እነማማ ጥፍ ወርቅ ልታነጋግር የሄድክበት ጉዳይ ነው? አነጋግርኳቸው። ምን አሉ? ብዙ ነገር እኮ። ምን አሉ? ምዕረት ትንሽ ልረፍ፣ ገና ከውጭ መግባቴ ነው። ጭንቅላቴ ራሱ ሊፈነዳ ደርሷል። ለጥቂት ደቂቃ ዝም ትኝ እባክሽ፣ ማላስቸግርሽ ከሆነ። ምን ብለውህ ነው? ምንም አላሉኝም። ምንም ሳይሉ እንደዚህ የሆነ ትመጣለህ? እንዴት ሆኜ የመጣሁ። እስኪ ፊትህን በመስታወት ይኸው፣ ምንድነው የምትመስለው? የፀጉር መንጨባረር፣ የልብስ መመሰቃቀል፣ ጫማህ ራሱ የምንጭቃው ውስጥ ገብተህ ነው የመጣኸው። እሺ ከረባት የታለ? ጠዋት ስትሄድ እንደዚህ ተዝረክርከ ነበር የሄድከው? ተዝረክርከህ እኮ አይደል? አይታወቅም። አረ በደንብ ይታወቀኛል ከላይ ብቻ ሳይሆን ውስጤም እንደተዝረከረከ በጣም ይታወቀኛል። ምን ማለት ነው? የተምታታበት ሰው አይተሽ ታውቂያለሽ? ተምታቶብኛል። ምንሆንኩ ምን ብለህ መጥፎ ነገር ተናገሩ እንዴ? መጥፎ ነገር አልተናገሩኝም። እውነቱን ነው የነገሩኝ። ምን አሉህ? አትረባም፣ ራስ ወዳድነህ፣ ተጠቀምክብን። እኛ እንሰራለን፣ አንተ ትበላለህ እኛ እንለፋለን፣ አንተ ትመስግናለህ አሉኝ። እንዴት ከምን ተነስተው እንደዚህ አሉ? ከእውነት አልኩሽ እኮ። ከማን እውነት? እውነት ደግሞ የከሌ የከሌ ተብሎ ይለያያል? እውነት አንድ ነው፣ እሱም የኔ እርባና ቢስ መሆን። ማን ነው አትረባ ያለ? እሱማ አልሰማሽ ብዬ እንጂ አንቺም ደጋግመሽ እንደማልረባ ነግረችኝ ነበር። ልክ ልክን ሲነግሩ ዝም ብላቸው። መጥተህ ከሆነ እውነታቸውን ነው አትረባ ልክ ልኬን ነግረውኛል፣ እና ዝም አልካቸው። አንተ አፍ የለህም? ቆይ ለነሱ የሚሆን መልስ ታጣለህ? ጥያቄ አልጠየቁኝም። ቢጠይቁኝም እንዳልኩሽ ላዳምጣቸው እንጂ መልስ ልሰጣቸው አልነበርም የሄድኩት። አስተያየታቸውን ሰጥተውኛል፣ አክብሬ ተቀብያለሁ። እሺ አስተያየታቸው ምንድን ነው? እያንዳንዳቸው በስራው ላይ ያላቸውን ድርሻ አስታወሱኝ። እኔክ እንዴት እስከ ዛሬ አልተረዳኋቸው እስከዛሬ እስከ ዛሬ እንደፈለጉ ሲናገሩ ዝም ስለምትላቸው ነው አናተ ላይ የወጡት። ለስሙ ስራ አስኪያጅ ነው፣ ስራው ግን በፈለገበት አቅጣጫ ራሱ ነው የሚሄደው። እነዚህን ሰራተኞች መቆጣጠርና ስርዓት ማስያዝ አቅቷል። ያለተቆጪ እንደ ልባቸው እየፈነጩታን ሰው ጭራሽ ጣታቸውን አንተ ላይ ሲጠቁሙ አመስግናቸው ትመጣለህ። ደግ አደረጉ ይበሉ። ከስራ ሳላባረሩህ ምን ላድርግ? ቆይ ምህረት፣ ምንድን ነው ስራውን? ተቆጣጠራ እንዴት አድርጊ? ሌላ የመስሪያ ቦታ ፈልግ፣ የሂሳቡን ገቢና ወጪ ተቆጣጠር፣ ማን ምን እየሰራ ነው የሚለው ተከታተል። ሁሉም ነገር ከቁጥጥሬ ውጪ ይሆናል። ለምን ይሆናል? እንጃ አንድ እርምጃ ለመውሰድ ብነሳ እንጣላለን ብዬ ሰጋው። የከፋ ነገር ቢፈጠር ምንድን ነው የሚሆነው? መለያየት ነው አይደል? ሌላ ምን ይመጣል? ምንድን ነው የምታወሪው ምህረት? ከሰዎች ጋር ባትግባባና ባትስማማ ትሞታለህ? እስከ ዛሬ እንደውም ስራውን ሳይሆን ሰዎቹን ነው ችላ ይኖርከው። ከላይ ላይ ወረድ ይበሉ ገፋ፣ ቤት ትርፍና ኪሳራችሁን ተካፍላችሁ መለያየት ነው እንዴ? እዚህ ደረጃ የሚያደርስ እኮ አይደለም። እና እንደዚህ የተበሳጨ እስከመቼ ነው የምትኖረው? እኔ የተበሳጨዋ አላልኩም ተምታታበኝ ያልኩሽ። ለምን ይምታታብሃል? ስራው እኮ የራስ ነው፣ ፈጠራው ያንተ ነው። ፈጠራዬን ስጡኝ ብትላቸው ምናቸውን ይዘ ይሰራሉ። ፈጠራዬን ስጡኝ ይባላል? ለምን አይባልም። አንተ ለነሱ የምታስፈልጋቸውን ያህል እነሱ ለአንተ አያስፈልጉ። አንቺ ምኑም አልገባሽም። ምኑ ነው የማይገባኝ? አማረሩኝ ብለህ መማረር፣ ተናገሩኝ ብለህ ራስህ መጣልህ ነው ለኔ የማይገባኝ። ጥቂት ሙከራ ማድረግ እችላለሁ እኮ ቢያንስ አመሰግናለሁ ብላቸው እኮ ሁሉም ነገር ይስተካከላል። አላመሰገንከንም ብለው ነው እንደተናገሩ? እንደዛ አይነት ስሜት ነው ያዩት። የሚሰሩት እኮ ገንዘብ ለማግኘት እንጂ ለምስጋና አይደለም። ሌላው ቢቀር በቴሌቪዥን ቃለ መጠይቅ ላይ ስማቸው አንዴ እንኳን አለመጠቀሱ ሊያበሳጫቸው ይችላል። እሱ ያንተ ችግር አይደለም። እስኪ በቃቸው ድረስ። አመስግናቸዋል። ጋዜጠኛው አያስፈልግም ብሎ አውጥቶታል። ከፈለጉ ይህንን ልትነግራቸው ትችላለህ። እሱ መፍትሄ አይመስለኝም። ምረት፣ አንድ የሚታየኝ ነገር አለ። ምናልባት የሁሉንም ይቅርታ የማገኝበት አጋጣሚ ሊሆን ይችላል። ምንድን ነው? ወደዚህ ከመምጣት በፊት የኢንተርኔት ቤት ገብቼ ነበር። እሺ። ምናልባት አልጋ በአልጋን ለማስተዋወቅ ከጠቀመ ብዬ መጻጻፍ ከጀምር ቆይቻለሁ። ቤስት አይዲያስ ኦፍ ዘ ወርልድ አዋርድ የሚል አዳዲስ ፈጠራ ላመጡ ሰዎች ሽልማት የሚሰጥ ድርጅት ነው። ዛሬ አንድ መልዕክት ልከውልኛል። ለሽልማቱ ታጭተሃል፣ ውጪም በሙሉ እንሸፍናለን። የሁለት ሺህ አስር የሽልማት ስነስርዓት ላይ ተገኝ ብለውኛል። ወይኔ እንዴት ደስ ይላል! አዎ ደስ ይላል። ሽልማቱ ምንድን ነው? ሀምሳ ሺህ ዩሮ የገንዘብ ሽልማት አሉ። ከዚህ በላይ ደግሞ በገንዘብ የማይተመን ከፍተኛ ክብር አሉ ዩሮ የት ሀገር ነው? ጀርመን በርሊን ከተማ ነው። እኔ መልእክቱን ሳየው እንኳን እንዳንቺ ደስ አላለኝም። እንደውም በጣም ከፍቶኛል። ለምን? በእኔ ግምት አልጋ በአልጋ ችግር ላይ ነው ያለው። ችግር ከፈጠሩት ምክንያቶች አንዱ ደግሞ ከስራው በላይ የእኔ ስም መግነኑ ነው። ሽልማቱን ችግሩን ያባብሰው ይሆናል እንጂ ምንም አይጠቅምም። አብደሃል? አላበድኩም። በዛ ላይ እንደዚህ ቅር ብሏቸው እያየሁ ምንም መፍትሄ ሳልሰጣቸው ጥያቸው መሄድ አልችልም። በአንድ በኩል ሽልማቱ ለእኔና ለአልጋ በአልጋ ፕሮጀክት ብቻ ሳይሆን ለሀገርም በጣም አስፈላጊ ነው። በሽልማቱ ላይ ተገኝቼ የእነሱንም አስተዋጽኦ መናገር ብችል ማለት በዓለም አቀፍ መድረክ ላይ በመሰግናቸው ቅሬታቸውን ሊተዉት ይችላሉ ግን ደግሞ እንዳሰብኩት ባይሆንስ? እንዴት ላድርግ ተምታቶብኛል። ያልኩሽ ለዚህ ነው። ትሄዳለህ። አየሽ ጊዜው ነው ጥሩ ያልሆነው። ጋሽ ገብሬ ቢኖሩ እንኳን ምንም አልነበረም። ኖሩም አልኖሩም ትሄዳለህ። አልጋ ባልጋስ? አልጋ ባልጋ ምን ይሆናል? ህፃን ልጅ አደረግከው። ባይገርምሽ ልክ ህፃን ልጅ ጥሎ የመሄድ ያህል ነው የሆነብኝ። እንደሱም ከሆነ ህፃን ልጅ ትተህ ሄደህ ታውቃለህ አይሉም። ለጀና አምነ ልትሰጠው የምትችለው ሰው ደግሞ አለ። ማን አለ? እኔ አለሁ። በመንፈስም በስጋም የወለድካቸውን ልጆች ለማሳደግ እኔ አላንስም። ወይ ጉድ! አልጋ በአልጋም በእኔ ጣል። አንተ ሽልማትህን ሄደህ ተቀበል። ሁሉ ነገር ለአንቺ ቀላል ነው አይደል? ከባድ ነው ብለህ ካሰብክ ይከብዳል። ራስን አሳምነው። እርግጠኛ ከሆንክ ይሆናል። ደግሞ ሽልማቱ ለሁላችሁም ጥቅም ነው። ምን ልበላቸው? ስለ ሽልማቱ ሰብስብና ንገራቸው። አላርገው፣ እኔ አደርገዋለሁ። ያምሻል? ለምን ያምኛል? ይልቅ ከመቼውም ጊዜ በላይ አሁን ቲፎዙ ያስፈልጋል። አብሬ እሄዳለሁ። እኔ ካለው እንደለመዱት አፋቸውን አይከፍቱብም። እስክትመለስ ስራው ላይ ችግር እንዳይፈጥሩ ከፈለግ፣ እኔ አለው። ውክልናውን ለእኔ ሰተት ይሄዳል። የማይመስል ነገር ነው። ምረት፣ የማይመስለው ነገር ያንተ እንደዚህ ወኔ ቢስ መሆን ነው። ያቅታታል ብለህ ካላሰብክ በስተቀር ኃይሉ፣ አልጋ በአልጋን ለኔ ስጠኝ። አይ አይሆንም ካልክ ግን በጊዜ ብንለያይ ይሻላል። ምን ማለት? አንተ ተሰድበህና ተዋርደህ እየመጣ ስታለቅስ እምባህን እየጠረኩ አብሬ መኖር አልችልም። አንቺን ማጣት አልፈልግም ምህረት። እንግዲህ ያው እስኪ በህይወትህ ለመጀመሪያ ጊዜ እኔም መስማት አያቅተ እየጠየቅሽኝ ያለው ነገር ከባድ ነው ምህረት። ወይ ጊዜ ስጭኝና አላስብበት አስብበት ራት ይኖራላው? ራት ዛሬ ውጪ ነው የምንበላው። ደግሞ ይህን የመጣሁት ምረት እባክሽ ብዙን ቆይ እኮ ሽልማቱን ወደ ቤት ይዘህ እንድትመጣ ለማበረታታት ያህል ወይን ጋብዛለሁ። የደስደስ እሺ፣ እንዳልሽ የጫማን ጭቃ ጠረጋ ወይ ቀይረው ይሁን እባክሽ። ስንፍና ግርም ይለኛል። አንተ ግን ጎንበስ ብለህ ጫማን መጥረግ ያቃተ ሰው አልጋ ባልጋ ፕሮጀክትን የሚያክል ትልቅ ስራ በምን ጉልበት ልትመራ ነው? የኔን ጫማና አልጋ ባልጋን ምን ያገናኛቸዋል? ምንም ካላገናኛቸው እንደፈረደብኝ እኔ ራሴ መጥቼ እጠርቅልሀለሁ። ሰነብ እ አስተያየት የሆነ የምትሉት ነገር አለ? ሁላችሁም ዝም አላችሁ። አስተያየት የለንም አለ እኮ በግድ ካልተናገራችሁ ብሎ ነገር አለ። ኧረ አስተያየትም ሰጥተናል፣ እንኳን ደስ ያለህ ብለናል። እና አለ ሽልማቱ፣ ብለህ ደግሞ አሁን ከሀገር ወተህ ልትቆይ ነው? አይ ሶስት ሳምንት ብቻ ነው የምቆየው። የምን ሽልማት ነው ግን Best Ideas of the World Award 2010 እና አልበርት አንስታይን ከሞቱ በኋላ የተሸለሙት ሽልማት ይሆናል እንደ እኔ። እንጃ ብቻ ሳይሞቱ በቁም እያሉ መሸለም ጥሩ ነው። ነው አላውቅም። ብሌን እኔ ማውቀው አሜሪካን እያለው አሜሪካውያኑ አዲስ ሀሳብ አለኝ እያሉ እንደሚወዳደሩበት ብቻ ነው። እና ምን ታስባላችሁ እያልኳችሁ ነው። ሊድ ወይስ ልቅም? ምን ነው ልታስፈቅደ ነበር? እንደመጣው ማወቅ ስላለባችሁ እንድታውቁ ነው። ይህ ሽልማት ለሁላችሁም ቢሆን ጥቅም አለው። ምን ጥቅም አለው? የአልጋ በአልጋ ስም በጥሩ በተነሳ ቁጥር እናንተም አብራችሁ አላችሁ። የት ነው ያለ ነው ሀ ከሀይሉ ፊት ለ ከሀይሉ ጎን ሀመሮሀ ከሀይሉ ኋላ ም የትም የለንም። ያለነው ማሾፍ ነው። ሁልጊዜ እንደዚህ ባለ ስርዓት ነው የምትነጋገሩት? እንዴት ባለ ስርዓት ተነጋገርን? ይሄ ቀልድ ነው። ሁላችሁም እየተነሳችሁ ይሄንን ስራ እየተዋችሁ ሄዳችሁ እንግዲህ ማን ቀረ እንዴ? እናንተ አላችሁ አይደለም እንዴ? ማማ ጥፎ ወርቅ። ይሄ የውጭ ድል ግን ሁልጊዜ እንደገረመኝ ነው። ለአንዳንዱ የውሃ መንገድ ይሆንለታል፣ እንደኔ አይነቱ ደግሞ ሚያው ቢልም አያገኘው። ይሄ አገኘዋለሁ ያልከው ሽልማት ቢመጣ ለስራው የሚጠቅመውን ነገር ልታስረዳን ትችላለህ? እውነት ባህሩ ሳይገባ ቀርቶ ነው ይሄንን የጠየቀው። ዓለም አቀፋዊ ዝና ያገኛል። መሸለሙ ከተሰማ በኋላ ደግሞ የሀገር ውስጥ ዝናው እጥፍ በእጥፍ ይጨምራል። ያን ጊዜ በየሄደበት ማይክሮፎን ይዞ የሚከተለው ጋዜጠኛ ይበዛል። ያገኘው ሰው ሁሉ ካልፈረም ክልል ብሎ ያስቸግረዋል። ከዛ ፈርምልን የሚሉትን አድናቂዎችን ሽሽት እንቁላል የመሰለች መኪና ይገዛል። መኪና ከገዛ በኋላ በቃ እኛም ልናገኘው የሚቸግረን ሰው ይሆናል። ላናግረን ሁሉ እኮ ይችላል። ጠቢው ዝም ብለህ አታውራም። እናት አንተ ብዙ ባወራህ ቁጥር አየር ያጥረኛል። ባሉ እንግዲህ የሰበሰባችሁን ለዚህ ከሆነ ጎረቤት ጠበል ተጠርቻለሁ ደረስ ብዬ ልምጣ። ቆይ ቆይ፣ ትንሽ ቆዩ ማማ ጥፋ። የጨረሳችሁ መስሎኝ እርሶ ግን ምንም አልተናገሩም። በዚህ ላይ ሁሉም ቢናገሩት ሆድባዶ ይቀራል። መነጋገር ካለብን ምን እናንተ ለብቻችሁን ቆጭ ብለን እናወራለን አይደል? የግል ምክክር ባለፈ ያበቃ መስለኝ የምትናገረው ነገር ካለሽ ሁላችንም እየሰማን ነው። አላወራ፣ ግድ የለም ችግር የለም እማማ። ጥፍወርቅ ደስ ሲላቸውና መናገር ሲፈልጉ የማንንም ፍቃድ አይፈልጉም ማለት መናገርም ካልፈለጉ ደግሞ ብናስገድዳቸው አይሆንም። ይሄንንም ማወቅ ቆዩ እንጂ አንድ ትንሽ ጉዳይ አለች። እንዲሁ እንደተሰባሰብን የምንወስናት ከናገረዋ። ይሄው ሰዎች አትመጭም ወይ ብለው ስንት የላኩብኝ። አይቀምጡም ታዲያ ግድ በቁሜልስ ነው ጣበል ቀማሽ ተብያለሁ፣ ቸኩያለሁ እያልኩ እኔ እስክመለስ ድረስ የእኔን ስራ ወክሎ ማን ይስራ? እንዴት? ያንተ ስራ ምንድነው? ስራ አስኪያጅነቱን ማለት ሄደው። ከዚህ በፊት አንተ ሳትኖር ማንን ነበር የወከልከው? እኔን ማለት ከሆነ አልፈልግም? ያኔም ግድ ሆኖብኝ የቻልኩት አሁን አልችልም። ሌላ ሰው ይወከል። ለምን? ስራ ይበዛብኛል። አዛዥም ታዛዥም እኔ ሆኜ መስራት አልችልም። ሌላ ሰው ይመረጥ። እኔ መውለዴ ነው ያለሁበት። ውድድሩ እንግዲህ በማማ ጥፎወርቅና በጠቢው መካከል ሊሆን ነው። እኔ አነመርሱኝ፣ ከሰሞኑ ሱባኤ ገባለሁ። አታገኙኝ፣ ሱባኤ እገባለሁ። እኔስ እኔስ መውለጃ እየተቃረበ ጥለሽ ልትሄጂ ነው? ይቆያሉ እንዴ ማማ፣ አንድ ነገር ብትሆንብኝ ምን አደርጋታለሁ? ለማን ጥለው ነው ሄዳሉ? አንቺስ እስክትወልጂማ አልቆይም። እስከዛው ጊዜውን በጸሎት እንዲሆን ልግፋው እንጂ ብቸኝነት ነው አልቻልኩት። ስለዚህ ማማ ከሌለች የቀረው ጠቢቡ ነው ማለት ነው። እኔም አለሁ። አቤት! ማንን በላንቺ? ቆይ ቆይ፣ አንድ ጊዜ ብሌን፣ ረጋ ብለን እየተደማመጥና እየተከባበርን እንነጋገር። ስለ ምህረት ምን ታስባላችሁ? እስካሁን አላሰብንም። እናንተ ያሰባችሁት ነገር አለ ሳይሆን ከጥንስሱ ጀምሮ ስራውን ታውቀዋለች። ስራውን ተወክላ እየሰራች ብትቆይ ምን ይመስላችኋል? እሷ ከኛ ጋር የመስራት ፍላጎት አላት አቅሙም እንዳላት እኔ በግሌ አምናለሁ። እና እስከመጣ እሷ ብትወክል፣ ምረት በአልጋ በአልጋ ፕሮጀክት ውስጥ ያላትን ድርሻ ልታስረዳን ትችላለን። በሚስትነቴ የኃይሉ የሆነ ድርሻ ሁሉ የኔ ነው። እየተነጋገርን ያለ ነው ስለ ውክልና እንጂ ስለ ውርስ አይመስለኝም ብሎ መነጋገር ሳይሻል አይቀርም። እሺ፣ ይሄ የተነጋገርንበት ያለው ጉዳይ የስራ ጉዳይ ይመስለኛል። ምህረት ስራው አይመለከታት። አንድ ጊዜ ውጪ ብትቆይና እኛ ተማክረን ብንወስን አይሻልም? ምህረት እዚህ ቆያለሁ፣ አሁን ግድ የለም እነሱ ቤታቸው ተማክረው ጨርሰውት የመጡትን እኛ እዚህ ቡራ ከረዩ ብንል ምን እንፈጥራለን? አይደለም አይደለም ማማጥ ፈርቅ፣ ሁላችንም እዚህ እኩል እንድንወስን ነው የምፈልገው። ምህረት አትሆንም የምትሉበትን ምክንያት ብንሰማው ለመወሰን አንቸገርም። አትሆንም ሳይሆን በአልጋ በአልጋ ፕሮጀክት ላይ ሁላችንም ያዋጣ ነው ወይም የምንሰራው ድርሻ አለን። ምህረት ያዋጣችሁም የምትሰራው ነገር ያለ አይመስለኝም በግሌ። ሌሎቻችሁ ምን ታስባላችሁ? እኩል ድርሻ ያለው ጠቢቡን መወከል አይችልም ያልክበትንስ ምክንያት ልትነግረን ትችላለህ? አይችልም አላልኩም እኮ። ኃይሉ ስራውን ለኔ ሰጥቶኝ ቢሄድ ችግር አለ። ይቅርታ አንሁን ማለት አንቻውን ተመራጭ ነሽ። ድምጽ የምንሰጠው እኛ ስለሆንን በውይይታችን ባትገቢ ደግሞ እውነቱን ልንገርሽ በአልጋ በአልጋ ፕሮጀክት ውስጥ የለሽበትም። እውነትሽን ነው የለሽበት። አዎ የለሽበት። እና ያለና እቺን ሴትዮ አንድ ጊዜ ልታስወጣት ትችላላችሁ? ካልሆነ እኔ መውጣቴ ነው። አንቺም እሷም አትወጡም። አርፈሽ ቁጭ በይ። ምህረት ቆይ አንድ ጊዜ ዝም በይ እማማ፣ አጥፎ አይገላግሉንም? ኧረ እኔንም ከእናንተ የሚገላግለኝ ባገኝም። እሺ እንዲህ እናድርግ። እኔ ጠቢው ቢሆን ተቃውሞ የለኝም። ምህረት ብትሆን እንቃወማለን የምትሏላችሁ እስከነ ምክንያታችን የተናገረን መሰለኝ። እሺ ሁላችሁም ትቃወማላችሁ? ዝም አላችሁ። ዝምታ ተቃውሞ ነው ድጋፍ? እሺ ትሁን፣ ትወከል የምትሉስ? አረ በእናታችሁ የሆነ ነገር በሉ። ድምፀ ታቅቦ ስልምራችልም። ምን ማለት ነው እሱ? አይሞቀንም፣ አይበርደንም ማለት ነው። እኔ በበኩሌ ምህረት ባትኖርም ብትኖርም አይሞቀኝም፣ አይበርደኝም። ማማ ተፈርክስ፣ ኦ ያ ምን ማነካካት ነው እሱ? እሺ ወይም እንቢ ማለት እንደዚህ ከብዶ፣ እምቢም እሺም ብንል እኮ መከራ ነው። እንዴት? ማማ ተፈርክስ፣ እምቢ ብንል ከምህረት ጋር መጣላታችን ነው። አንተም ባሏ ነህ። መቼ ለምን? ሚስቴን ጣሉ ብለህ ብታኮርፈን ነው እሺ ብንል ደግሞ የማይመስል የማይመስል ሆኖ አልዋጥላችሁ ይለንና ከራሳችን ጋር መጠላታችን ነው። ታዲያ ምን ይሻላል? ዝምታ ወርቅ ነው። ሌሎቻችሁም አቋማችሁ እንደዚህ ነው? እባካችሁ ያናገርኳችሁ ዝም አትበሉኝ። እንኳን ዝም ብላችሁኝ እንዲሁም ግራ ነው የገባኝ ጠቢቡ

እነ እማማ ይሸኙኛል ብዬ ተስፋ አድርጌ ነበር። እነሱን ተዋቸው። ትዕግስት እንዳትጣይ። ለምን እጣላለሁ? እስኪ መጣ ድረስ ሁሉም በሰማይ እያያቸው ለስራው የሚበጀውን ሁሉ አደርጋለሁ። አምነህ ስራውን ሰጥተኛል አይደል? እኔም አላሳፍርህም። አይዞህ። ጋሽ ገብሬ ሲሄዱ አልጋ በአልጋ ለእኔ አደራ ብሎኝ ነበር። ይሄች አሁን ደግሞ እኔ ለአንቺ አደራ ሰጥቼሻለሁ። ስለዚህ የሁለት ሰው አደራ አለብሽ። እንደው ይሄ አልጋ በአልጋ ምን ነው አድባር አደረጋችሁት? ስራ አይደለም እንዴ? ደግሞ አደራ አታብዛ። እሺ ሂዱ በቃ። ምሕረት ልጅቷን ብርድ ላይ ዘሻታ ተጠቀመ። ቤቢ ፍንቻ በላት የኔና ወዴት ይሄድክ እንደሆነ እኮ አልገባት ምትግባብበት ቋንቋ ካለሽ አባባ አንድ ወር ለማይሞላ ጊዜ ብቻ ነው የሚሄደው፣ ተመልሶ ይመጣል። ገና ቻው፣ ቤቢ ሹ፣ ቤቢ የኔ ልጅ ምን ሆነ ነው? አይኑ በጣም ወደ አባባ እሺ፣ አንዴ ሰው አይቼው፣ እየተመላለስክ ስትስማት ልትሄድ እንደሆነ ከገባት ታለቅሳለች። ልጅ ምን ሽልማትን ይዘህ በሰላም ተመለስ። እንደገባህ እደውላለሁ። ቻው፣ በሰላም ያገናኘን። ባይ ባይ።